እንግዲህ በዓለም ላይ በመጽሐፍ ቅዱሱም በቁራኑም ሄዱ፣ የትም ዓለም ላይ ሁለት ነገር አለ። እሱም ምንድነው? መብት አለ፣ ግዴታ አለ። አንድ ሰው እዚህ ምድር ላይ መብት አለው፣ ከዛ ደግሞ ግዴታ አለው። መንግሥትም መብትና ግዴታ አለው። የህዝብ መብት አለ፣ የህዝብ ግዴታ አለ። በዛው መጠን ደግሞ የሃይማኖት ተቋማት መብት አለ፣ የሃይማኖት ተቋማት ግዴታ አለ። የአንድ ሴት መብት አለ፣ የአንድ ሴት ግዴታ አለ። የአንድ ሰራተኛ ግዴታ አለ፣ የአንድ ሰራተኛ መብት አለ። የአንድ አሰሪ መብት አለ፣ የአንድ አሰሪ ግዴታ ደግሟል። እዚህ ምድር ላይ ሁለት ተነጣጥለው የማይኖሩ ልክ እንደ ብርሃንና እንደጨለማ። አንዱ ሲኖር አንዱ አይኖርም። አንዱ ሲኖር አንዱ ባለበት አንዱ አይኖርም። ግን አንዱ አለ አንዱም አለ። እዚህ ምድር ላይ መብትም አለ፣ እዚህ ምድር ላይ ግዴታ አለ። እኔ በጣም ጎበዝ ሰዎች መሆን ከፈለጋችሁ ሁለት ነገር ወቁ፣ ሁለት ነገርም ልመዱ። ምን ማድረግ እንዳለብህና ምን ማድረግ ደግሞ እንደሌለብህ፣ ምን ማድረግ መብትህ እንደሆነ፣ ምን ማድረግ ደግሞ ግዴታ እንደሆነ ጠንቅቀው ወቅ። አለበለዛ ምንድ ነው የምትሆነው? የመናገር መብት አለኝ ትልና የፈለግከውን ትናገራለህ። የመናገር መብት አለ እንጂ የፈለግከውን ግን የመናገር መብት የለ። እቺን ነገር ባለማወቅ የፈለግህን ትናገራለህ። እንደፈለገች ሚስት ባለቤቷን ከታች አንስታ እስከላይ ድረስ ጥርግርግርግ አርጋ ሙልጭ አርጋ ተሰድበዋለች። የመናገር ወይ ደግሞ የመቆጣት የማስተማር መብት አላት ሚስት፣ ባለቤቷን ባለቤቷን ደግሞ እንደ ባል የማክበር ደግሞ ግዴታ አለባት። አንድ ሚስቱን ያገባ ወንድ ሚስቱን የመቅጣት ሚስቱን መስፈር ሚስሙ ደግሞ በዱላ አደለም ይቀጣት። ሚስቱን መስመር የማስያዝ ራሱን መስመር የሚያዝ ሚስቱን የማዘዝ በሚስቱ የመከበር ሚስቱን የማክበር መብትና ግዴታ አለበት። በመቶ ሺዎች የሚቆጠሩ ቤት ምን ትታዘባለ? በሉኝ። ሴቷ መብቷንና ግዴታዋን አታቅም። ምን ማድረግ እንዳለባትና ምን ማድረግ እንደሌለባት አታውቅም። ወንዱ መብቱንና ግዴታውን አያውቅም። ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ለይቶ አያውቅም። ከዚህ የተነሳ ሁሉንም አንድ ላይ ጨፍልቆ ማድረግ ያለበትንና ማድረግ የሌለበትን ሁሉንም አንድ ላይ ደበላልቆ ሴርታ ያላቸው አንድ ሰው መብት አለው። አንድ ሰው ግዴታ አለው። አንድ ሰው ማድረግ ያለበት ነገር አለ። አንድ ሰው ማድረግ የሌለበት ነገር አለ። መብቱንና ግዴታውን ለይተው ያወቀው ወንድ ሚስቱን እንዴት በትክክል መምራት እንዳለበት ጠንቅቆ ያውቃል። ባለቤቷን እንዴት በትክክል መምራት እንዳለባት ጠንቅቃ ታውቃለች። መብቷንና ግዴታዋን ያወቀች ሴት። መብቷንና ግዴታዋን ያላወቀች ሴት ግን የእሷ ግዴታ ላይ እንደ መብቷ ትከራከራለች። የእሷ መብት ላይ እንደ ግዴታ ታስመስለዋለች። አይደለም። መብትና ግዴታ ለዚህ እኮ ነው። በመቶ ሺዎች የሚቆጠሩ አለ በሚሊዮን የሚቆጠሩ በዓለማችን እኮ ሚስት ከባለቤቷ ጋር መተኛት ግዴታ እንደሆነ እያወቀች መተኛት አትፈልግም። እኔ በዚህ አጋጣሚ እንደው አደራችሁን አደራችሁን እምላችሁ ሴቶች በጣም አደራ፣ በገዛ እጅሽ ባልሽን እንዳታጭ፣ ስሜት እንደሌሎች አይምሮ አእምሮን የመቆጣጠር እንደ ጥላት እንድትታይ እንድትናቂ ያደርግሻል እኔ የባለቤቶች ስራ ልክ ነው እያልኩ አደለም። ወደሽ ነው አላረግም። እት እንዳይ ላለማድረግ ሰበብ የሚፈልጉ ሴቶች አለ የገዛ ቤታቸውን የሚያፈርሱ ላለማድረግ። በዚህ ስትላት፣ በዚህ ትላለች። በዚህ ስትላት፣ በዚህ ትላለች። ዛሬ ፔሬ ትላለች፣ ነገ ራስ ምታ ትላል፣ ከነገ ወዲያ ቤተ ክርስቲያን ትላለች፣ ከዛ መስጊድ ትላለች፣ ከዛ የሆነ ነገር ትላል መቼ ነፃ የምትሆኙ እስከምትላት ድረስ መቼ ነው እስከምትላት ድረስ፣ ከእሱ ጋር ላለማድረግ ሰበብ ምፈልግ ሴታለ ከእሷ ጋር ላለመተኛት ሰበብ የሚፈልገ እንዳለ፣ ይሄ በገዛ ቤቱን እያፈረሰ ያለ እዛ ቤት ውስጥ እስካለ ድረስ ሚስት ባለቤቷን ገላ መከልከል መብት የላትም። ባል ሚስቱን ገላ መከልከል መብት የለውም። መብትና ግዴታን ማወቅ እዚህ ነው ጥቅሙ። ባል ወጥቶ የፈለገበት ቦታ የማደር መብት የለውም። ምን አገባሽ ማለት መብት የለውም። ምን ማለት መብት የላትም በፈለገ ሰዓት ወጣ፣ በፈለገ ሰዓት የመግባት መብት የላት። ስትወጣም ባለቤቷ ማወቅ አለበት፣ ስትገባም ባለቤ ስትወጣ ሚስት ማወቅ አለበት፣ ስትገባ ባለቤ ስትሸጥም ሚስት ማወቅ አለበት፣ ስትገዛ ሚስት ማወቅ አለበት። ይሄንን ካላመናችሁ በታሪክ በታሪክ ትዳር አልገባችሁ ማለት። መጀመሪያ ማመን አለብን። አንተ የምታደረገ ማወቅ አለባት፣ እሷ የምታደረገውን አንተ ማወቅ አለ። ይሄን ግን ስላችሁ ቲማቲሙንም ፓስታውንም የረባውንም ያረባውንም እንዲህ እያልኩ አይደለም። እንደየእምነታቸው የእምነታቸው ነው። በሚሊዮን የሚቆጠር ገንዘብ ሲያንቀሳቀስ እሱ አታውቅም እሱ አያውቅም። ችግር ይተማመናሉ። ግን እንደ ግዴታ ግን አንድ መስመር ቢይዝ ነገ ትችት አያመጣብን እኔ አንድ ኔ ከስተመር አለ ሴክስ ላይ ተጠንቅቄ ያለ ከውጭ ስገባ ውስጤ ቆስሎ እየታመምኩኝ ፈገግ ብዬ እየገባለሁ ሄጄ ስማት አለዋለሁ ሴክስ የማድረግ ፍላጎት አይደለም ብልቴ ስለ ሴክስ መነሳት አይምሮ የራሱ ሴክስ አልፈል ወይ ነገር እኮ ወደ ሳምንት ሞላ፣ የጠላዋት ወደ ሞቼት እያረኩ እንዳይመስላት ብዬ እሱንም እጠነቀቃል። እንደዛም ሆኖ ግን ጭቅጭቅ ቤት ያለ ተጠንቀቄ ሙሉ ንብረቴን በሚስቴ ስም አድርጌ ሴክስ ሁሉን ነገር አድርጌም ጭቅጭቅ ቤት ያለ ሁሉን አድርጌ ያለ ሁሉንም አድርጌ ያለ፣ ምክንያቱም አንተ ሙሉ ነው ብለብትል በቃ ሰው አሁንም አልሞላ ይልሃል አለ ሰው አሁንም አልሞላም። በቃ የት ጋ ነው ማብቂያው? ይሄ ባይዘዌ የእሷ ፍላጎት ማብቂያው የት ጋ ነው ብሎ የነገረኝ የዛሬ ስንት ዓመት የነገርኳችሁ፣ ከስተምልሱ የት ጋ ነው ማብቂያው? መኪና ተባልኩ ገዛው። መኪና ዲዛይር ነው ተባልኩ ቀየርኩኝ። ምንድ ነው አሁን ደግሞ ኤሌክትሪክ ቀየርኩኝ። አይዲ ፎር ለቤተሰብ አይሆንም አይዲ ሲክስ ቀየርኩኝ። አሁን ደግሞ ይቅር ተባለ። የ12 ሚሊዮን ብር መኪና ቀየር። መቼ ነው ማብቂያው? አፓርትመንት ነበር ኖ መግዛትን ያለብን ቤት ሳይኖረን፣ በቃ አንተ ተሰማ። እሺ ገዛው፣ መሬት ላይ ነው ግራውንድ ፕላስ ቱ፣ የራሳችን ቤት ይኖረን እንስራ። እሺ 3 ደረጃ ፎቅ ሳር ገባ። መቼ ነው ማብቂያው? የቱ ጋ ነው ማብቂያው? ጣልያን መሄድ እፈልጋለሁ። በቃ መቆሚያ የለውም፣ ግራ ገባኝ። ምንድነው እሱ እኔ ጭቅጭቅ እንዳያነሳብኝ እኔ ካገባው በሰላም ነው መኖር የምፈልገው ብዬ እስከ 36 ዓመቴ ዋጋ የከፈልኩት በሰላም ለመኖር በ36 ዓመቴ ግን አግብቼ ያገባሁት ሚስት ግን ፍላጎቷ መቆሚያ የለው ምንም ብታረግላት ምንም የእውነት እኔ ይሄ ሰውዬ አንጀቴን ነካው ለምን እኔም ስለማቅ ነው ምንም ብታረግላቸው የማይረኩ ሰዎች አሉ ምንም በቃ መቆሚያ የለውም ምንም ብትንከባከባት ምንም ፍቅር ፍሰጣ ምንም ብትንከባከበው ምንም ብታከብረው ያንተ ክብር አይገባውም እሱ አሁንም ድጋሚ ሌላ ክብር ይፈለጋል እሺ በቃ ይኸው እሺ አሁንም ይኸው እሺ ምን ልሁን ከዚህ በላይ ምን ላድርግልህ እንዴት ላክብረው ከዚህ በላይ አንድ ሰው እንደሚከበረው አክብር። ያ ከዚህ በላይ ምን ላድርግልህ እስከምትለው ድረስ መቆሚያ የሌለ ለዚህ ሁሉ ግን ሰላም የሚሰጠው መብትና ግዴታ እንወቅ። ምን ማድረግ አለብህ? ምን ማድረግ አለብሽ? ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከአምስት ዓመት ዋስትና ጋር አቅርበንልዎታል። ዋጋውስ ብትሉ ሶፋ 100 ሺ ብር፣ አልጋ 50 ሺ ብር፣ ዳይኒንግ ቴብል ከ55 ሺ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ ቁጥሩ ለት ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909303700 ይደውሉ። መብትሽንና ግዴታሽን በትዳር ውስጥ ጠንቅቀሽ ካወቅሽ ከባለቤትሽ ጋር መተኛትን እንዳትነካኝ። እኔ በተለይ እኔ ሴቶች በተለይ አድራችሁ ነው ይህን ቪዲዮ የምትሰሙ ካላችሁ፣ ሴክሱን አታርጌ ችግር የለው እንደ ሞያ አይደለም፣ እንደ ወንድም ልንገርሽ፣ አላረግም ራሱ ካ አላረግም የምትይበትን መንገድ አሳምሪ። ሴክስ አላረግም የምትይበት መንገድ አሳምሪ። እንዳትነካኝ ስትል በቃ አደገኛ ጠላትነት። እኔ ወንድ ስለሆንኩ አውቀዋለሁ ስሜቱ ምን ያህል እንደሚያም እንዳትነካኝ ሰው ሲል ምን ያህል እንደሚያም። ለምንድን ነው እንዳትነካኝ አለች? ይሄ ሁላችንም የምናቀው፣ በቃ መታማ ነው መቀያየ ምናምን፣ ብዙ ነገር ይኖራል። ሁሌ ሰላም ሆነ አይደለም ሴክስ የምታደረግ እንደዛ ቢሆን ኖሮ ሙድ ሰው ምድር ሰው አለምን ሁሌ ሰላም ኖ ሁሌ ሰላም ሆኖ ባልና ሚስቶች ሴክስ አያደረጉም። ለዛ ነው ገላ ትከላከሉ የሚባለው በቁራኑም ኃጢአት በመጽሐፍ ቅዱሱም ኃጢአት የሚሆነው ለዛ ነው። ሁሌ ጥሩ ሁኔታ ለሆነ ሴክስ ልታደረግ ያችል ሁሌ ጥሩ ሁኔታ ለሆነ ሴክስ ልታደረግ ያችል ሚስትህን ግን በሴክስ የማስደሰት ግዴታ አለብህ። ያንተ ገላ የእሷ ነው፣ የእሷ ገላ ያንተ ነው። በፈለክ ቀን አልጋ ለይተ በፈለክ ቀን አልጋ ለይተች ከሆነ ያ ቤት ስርዓት የሌለው ቤት ነው። እንግዳ ሲመጣ እንዴት ነው የሚስተናገደው? ገንዘብ ወጪያችን ምንድን ነው? ገቢያችን ምንድን ነው? ልጃችን እንዴት እናሳድግ? በሃይማኖታችን እንዴት ጠንካራ? ምንድን ነው መብት? ምንድን ነው ግዴታ? ቁጭ ብሎ ይሄንን በወረቀት ያላሰፈሩ ባልና ሚስቶች በጣም በጣም ብዙ የቤት ስራ አለባቸው። መብቷን የማታቅ ግዴታዋን የማታቅ ሴት ብዙ የቤት ስራ ያለባት ሴት ናት። ገና ብዙ ነገር ይቀራታል። ብዙ ክፍለፊት የሚጠብቃት ብዙ ነገር አለ መብትና ግዴታ እናውቅ። መብቴ ምንድነው? ግዴታዬ ምን ማድረግ አለብኝ? ምን ማድረግ የለብኝ? ምን ማድረግ ይጠበቅብኛል? ምን ማድረግ ደግሞ አይጠበቅብኝ? ሁለቱንም አውቁ። ሁለቱንም ምን ማድረግ አለብኝ ምን ማድረግ የለብኝ። እንደ ማንኛውም ሴት ባለቤትሽን የመንከባከብ ባለቤትሽን የመውደድ ባለቤትሽን የማፍቀር ባለቤትሽን የማጀገን ባለቤትሽን በርታ፣ ጎበዝ፣ ጠንካራ ማለት እሱን የማጠንከር ለእሱ ጥሩ ስሜት እንዲሰማው የማድረግ ባለቤትሽን ከእግር ጥፍሩ እስከ ራይ ጸጉሩ የመንከባከብ በሴክስ ባለቤትሽን የማስደሰት ግዴታ አለብሽ። ይሄ በጣም የጠቀስኳት በጣም ትንሽ ግዴታ ነው። በባልሽ የመወደድ ባላባልሽ የመፈቀር ንብረቱን የማወቅ ከሱ ጋራ እንደፈለግሽ የመሆን መብታለሽ የእሱን ያለው ነገር ያንቺ ነው። ከሱ የሚገባሽን ነገር የማግኘት መብታለሽ፣ የመወደድ መብታለሽ፣ የመፈቀር መብታለሽ፣ አበባ የማግኘት ፍቅር የማግኘት በሴክስ የመደሰት መብታለሽ። ሚስትህን የማኖር የመንከባከብ፣ ጊዜ መስጠት፣ የማዳመጥ፣ ፍቅር መስጠት፣ የመንከባከብ፣ የማድረቅ፣ የማበርታት ከጎኗ የመቆም በደስታዋም በሐዘኗም እንኳን ነብሰ ጡር ሆና ቀርቶ በተለይ እዚህ ጋ ነብሰ ጡር ሚስት ያላችሁ ባልና ሚስቶች ወይ ደግሞ ያገባችሁ ገና ለመውለድ የምታስቡ ተሳስተ ተሳስተ ተሳስተ ሌላ ጊዜ ብታስቸግራት ይሻላል። ነብሰ ጡር ሆና አራሱ ቤት ሆና ያስቸገርካት ሚስት እድሜ ልክ ነው። በቃ ጠባ ሰው ቁጭ ሚለው እሱ የሆነች ነገር ባወራ ቁጥር አንተ ታስታውሳለ። ነፍሰ ጡር ያረከኝም እድሜ ልክ ወንድ ይሄ በመላው ዓለም ያለ ወንድ ቢሰማ ደስ ሴት ልጅ ነፍሰ ጡርና አራስ ቤት እያለች በችግሯ ሰዓት በደስታዋ ሰዓት የምታሳልፍበት ጠባሳ እድሜ ልክህን እንደ ጃምፐር ይዛው ቁጭ ስለምትል ጠባሳው ከአይምሯ ስለማይጠፋ ሰላም አትሰጥ። በደስታዋ በሐዘኗ፣ በተለይ በተለይ ነፍሰ ጡር በሆነች ሴት በእርግዝና ወቅት ላይ አጠገቧ ከሆንክ እመነኝ፣ መቼም ቢሆን የማትረሳው ወንድ ትሆና፣ መቼም ቢሆን አለበለዚያ፣ አልኩ እኮ እድሜ ልክህን በዛች ነገር እየተነካት ኖረ፣ መቼም ቢሆን የእሷ ጠባሳ አይደለም ነፍሰ ጡር ሆና የቆሰለች ሴት በደስታዋ ሰዓት በሐዘንዋ ሰዓት ያቆሰላት ሰው እድሜ ልክ አትረሳውም። አንዳንድ ሰዎች እንደዚህ ናቸው። በነገራችን አንዳንድ ሰዎች እንደዚህ ናቸው። የፈለገ የመርሳት ችግር ቢኖርብህ እማትረሳውን ጠባሳ አይምሮ ላይ ጥሎ ያልፋሉ። የፈለገ የመርሳት ችግር ቢኖርብህ እነሱ ያደረጉን ነገር አትረሳ። የፈለገ ብትረሳ፣ የፈለገ ብትረሺ እነሱ ያደረጉሽን ነገር አትረሺም። ስለዚህ በተቻላችሁ መጠን በተቻላችሁ መጠን ትዳራችሁን በሰላም መምራት ከፈለጋችሁ ወንድ ልጅ መብት አለው። ወንድ ልጅ ግዴታ አለበት። መብትና ግዴታችሁ ለይታችሁ እወቁ፣ አስቀምጡ። ወረቀት ላይ አንዳንዴ የምትጨቃጨቀው እኮ በግዴታ ማድረግ የሚገባህን ነገር አድርግን። ሌላ ነገር እኮ አላለችም። የገዛ መብቷን እኮ ጊዜ ስጠኝ አዳም፣ ፍቅር ስጠኝ እላለችው። መብቷን እኮ ነው የጠየቀችው። መብቷን ጠይቃ በቃ ተጨቅጫቃ ነች፣ ተናጋሪ ተቆጪ ናት ይላል። የገዛ መብቷን እኮ ነው የጠየቀችው። ምናልባትም የጠየቀችበት ወቅት ጥሩ ላይሆን ይችላል። ኦፍኮርስ ስራ ላይ ጭንቀት ላይ ምን ላይ ላለ ሰው እሷ ምን መጠየቅ እንዳለባት ጠንቃቅ ማወቅ አለባት። የገዛ መብቱን እኮን የጠየቀች ሴክስ እናርግ፣ አክብሪኝ፣ ውደጅኝ እኔ አንድ ከስተመራ ያለና እኔ ምልክ እንደው አንተ ከኔ የተሻለ ለቤተ ክርስቲያን ትቀርባለ ሙልጭ አርጋ ሰድባ ከአንተ ጋር አልተኛም ብላ እንደዚህ ሽንኩርት ከትፋ ወጥ ማትሰራለኝ ምግብ እማትሰራለኝ ሴት ልብስ ላቀብል የማትል ሴት ራሴና መመኝ ስላት ቡና ማታፈላለ እማታገዘኝ ሴት ሌሊት ደግሞ አንተም ብሎ እንትን ደሞ ብላ ሙልጭ አድርጋ ሰድባኝ፣ ጠዋት ነጠላ ተከናንባ ቤተክርስቲያን ትሄዳለች። እደነግጣለዋል እደነግጣለው እደነግጣለው። እንዴ እግዚአብሔር ወይ ፍረድ፣ ይሄንማ እንድትታገስ አልፈልግም እላለዋል። ፍረድ ብቻ ቶሎ ፍረድ። እንዴት ባለቤቴ እንደዛ ውሻ አድርጋ ሙልጭ አርጋ ሰድባኝ፣ ጠዋት እንደ ጻድቅ ሴት ነጠላዋን ተከናንባ ቤተክርስቲያን ትሄዳለች። እግር ማጠብ ተዋለ፣ ምግብ ማቅረብ ተዋለ፣ ጥሩ ፊት የለም አለ። የገዛ ሚስቴ ነች፣ ሴክስ አላርገ። እሱ ያደረገው ነገር ይኖራል፣ አዎ። ግን እሱ ላረገው ነገር የእሷ መልስ ተገቢ ነው አደለም እሷ አላረገችው ነገር እሱ የሚመልሰው ምላሽ ተገቢ ነው አይደለም። ስለዚህ ባለና ሚስቶች በተለይ ካላችሁ፣ መብትና ግዴታችንን አለማወቅ የብዙ ባለትዳሮችን ቤት የበጠበጠው መብትና ግዴታን አለማወቅ። ስለዚህ መብትህን ግዴታ አለይት። አለበለዚያ አንተ በግዴታ ትጨቃጨቃል፣ አንቺ በገዛ ግዴታሽ እሱ ጋር ትጨቃጨቃለሽ። እና ይሄ ነገር ትንሽ ካስተካከላችሁ እመኑኝ፣ ትዳራችሁ የሰላም ትዳር የፍቅር ትዳር እንደሚሆን ተስፋ አደርጋለሁ። በጣም በሰፊው ደግሞ ሰሞኑን የሚያማምሩ ሀሳቦች ይዘን ወደ እናንተ እንመጣለን ስለ ትዳር ማከር አሊያም ስልጠና ቤቴን ሰላም ትዳሬን ሰላም ማድረግ ይፈልጋሉ ምትሉ ካላቸው ወደ መልሕቅ ጎራ በሉ። ቤታችሁን ሰላም ቤት ትዳራችሁን ሰላም በኦንላይን በአካል በስልክ በመማከር ቤታችሁን ሰላም ማድረግ ትችላላችሁ። እንዲሁም ቤታቸው ሰላም አይደለም ትዳራቸው ሰላም አይደለም ምትሉ ወንድም እህቶች ካላችሁ ቤተሰብ ካላችሁ ይሄን ስልክ ላኩላቸው። ለዚህ ዩቲብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ጆይስታር ፈርኒቸር ደግሞ ቤታችሁ ማሳመር የፈለጋችሁ ባልና ሚስቶች ያላገባችሁ ላጤዎችም ካላችሁ ቤታችሁን ላሳመርላችሁ የሚያማምሩ ሶፋዎችና የሚያማምሩ አልጋዎች የሚያማምሩ ምግብ ጠረጴዛዎቹን ከአምስት ዓመት ዋስትናና ከሙሉ ዴሊቨሪ ጋር ይዤ የላችሁ ቅርብ ያለው አድራሻችን ጉርድ ሾላ ቴሌ ድሮ መብራት አጠገብና ፊጋ መብራት መሲ ሕንፃ ፊት ለፊት ታገኙናላችሁ ብለዋል። ከዚህ በታች ባለው ስልክ ደውሉላቸው። አመሰግናል።